ሰላሙ አሌይኩም ራህማቱላህ በረካቱ ውድና የተከበራችሁ ቻናሉ ቤተሰቦች እንዴት ናቸው? ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ጦር ኃይሎች ሰፈር እንገኛለን። እስኪ ትንሽ ላስቃኛችሁ ማለት ነው። ይህን ይመስላል። ማሻአላህ ተባረከ ረህማን። በጣም ነው ያማረ ነው፣ የሆነ ለየት ያለ ማለት ነው። ዋዋዋዋው ብያለሁ። ከልብ በጣም ነው የሚያምረው። እንሻአላ ረው እንደምታወት ነው። አስፋልቱ ለራሱ ከተማዋ እንደምታወት ናት። እዚያ ጋር መስጊድ አለ። እንሻላ ልዩ ነው ልዩ ነው ብቻ በጣም ነው የሚያምረው። የተለየ ነው ማለት ነው። ጣቢያውን የበለጠ ያምራል። ውሃ አለው እንደምታውት ነው። እንግዲህ ሰው እዚህ ጋር ተከምሮላችኋል ማለት ነው። እዚህ ጋር ግን ስትመጡ ማለት ነው ባንክ ክፈቱ ምናም የሚሉናችሁ ግን ውስጥ በጣም ያስጠውልኝ ማለት ነው። ባንክ ሰራተኞች ነው አካውንት ክፈቱልኝ እያሉ ማለት ነው። በዚህ አጋጣሚ ባንክ ሰራተኞች ብታዳምጡት ጥሩ ነው፣ ቢያሻሽሉላችሁ ደስ ይለናል። በእውነት እንደዚህ ተዞሮ አካውንት ክፍት ተብሎ ሰው ተደምሮ እስከ መቼ? በጣም ይደብራል። በእውነት በጣም ሼም ነው ማለት ነው። ያው እንደምታወት ነው። ህዝቡን ው እንደምታወ በጣም የተለየ ውብ ነው። በእውነት በጣም ነው ያመረኝ። ውስጥ ግን አንድ ቀን መግባት የቀረ ይሻላል። ሁለት መቶ ነው የሚከፈለው። ስንት እንደሆነም ባላቅም ገና ጠይቃለሁ። ያው ዛሬ ለሆነ ጉዳይ ስለመጣው እዚህ አካባቢ ላይ ያው ተመላሽ ስለሆንኩ ነው እና በእውነት በጣም የተለየ ውብ ነው፣ ያምራል። እኔ ግን በጣም ደስ ብሎ እንሻላ ተባረከ። ምን ዋጋ አለው ግን አንዳንድ ጊዜ ላይ ቆመን ስናስብ ከተማ ብቻ ሳይሆን ማስዋብ ያለብን ሰዎችንም ልጆች ብናስቧቸው ብዙ አጋጣሚ አሪፍ ነው ብያ አስባለሁ። ለሰው ልጅ ቦታ ቢሰጠው በጣም ደስ ይል ነበረ። በቅድሚያ ሰው ልጅ ነው ማሰልጠን፣ ሀገርን ሳይሆን ሰው ልጅ ተሰለጠነ በኋላ ነው ሀገርን ማሰልጠን የሚመቸው። እዚህ ቦታ ላይ እኔ ያው ለሆኑት ልጆች ለፓስፖርት ነው የመጣሁት፣ እዚህ በአካባቢ ለማውጣት ፒያሳ አካባቢ ላይ ነው እና ያው እንደምታውት ማለት ነው እንትን ያለ የለም። ያው ብዙ አጋጣሚ መጥቼ ነው እንትን ያልኩት፣ ሰው ልጅ በጣም ይሰቃያል እዚህ መቶ፣ ይበላልም ይዘረፋልም፣ ማለት ነው እና ምን ታደርጉታላችሁ? እስኪውት ያው ምን ያው ግማሹን የቀረኩላችሁ። ወላይ በጣም ነው የሚያምረው፣ ሰፊ ነው በጣም ከምንም በላይ ትልቅም ነው። ማታ ቢሆን ደግሞ የተለየ ውብ ነው ያለው ያው ማታ አገሩ ብዙ ወደ ውጭ የሚመሽበትም አይደለም። ከሁለት ሰዓት ወደዚህ ነው እንጂ ከሁለት ሰዓት ወደዛ ያለው ላይ ብዙ እንትን አይሉም ተቀባይነት የለውም። እንግዲህ ዋናው ነገር ሀገራችንን ሰላም አላህ ያድርግልን ነው። ዱአ ነው የምንኖርበት። አላህ ያድርገን ሰው ነዋሪ ብቻ ሳይሆን ሀገር ማጸደቅ ብቻ ሳይሆን ሰዎችም የሚኖሩበት የሚገለገሉበት አላህ ያደርግልን። ነገራችን ሰላም ሰላም አላ አርጋዶ አድርጉ። በዚሁ በአጋጣሚ ማሻአላ፣ በጣም ውብ ነው። ከወደዳችሁት ቪዲዮን ላይክ፣ ሼር፣ ኮም አድርጋችሁ ለወዳጅ ለዘመዶቻችሁ አደርስልኝ። በዙ መካከል ያለው ነገር ወይም ይመስላል ማለት ነው። በጣም የተለያየ ውብ ነው። በሌላ ቪዲዮ ደግሞ መጣላችኋለሁ። እንሻአላ የተለያየ ቪዲዮ ቀርጻለሁ፣ አሳያችኋለሁ።